ልጅ፣ ወጣት አንድ ሰው ባለ ትዳር ሆኖ ሲኖር ሁለቱ ያለመስማማት ሊኖር ይችላል። ግን መፋታት መለያየት አለ አይደለም? ካልተስማሙ መለያየት በሰላም መለያየት እያለ የሰው ልጅ ሕይወት ማበላሸት? ይቺ ሴት እኔ እዚህ ጋር ራሱ ሳያት ቪዲዮ ላይ ሳያት ከሜኪ አጠገብ ራሱ ሳያት በፈጣሪ ስም እጅግ በጣም ጭንቅላት የሌላት ዘገምተኛ ናት እንጂ የሰው ልጅ እንዴት ነው? ከሱ ጋር ካልተስማማች ወታ ሌላ ወንድ ጋር ማድረግ ስትችል የሱን ማንነቱን የሚያሳጣ የሱን ህይወት ማበላሸቷ ምን አይነት አረመኔና ጨካኝ ሴት ብትሆን ነው? በመጀመሪያ ምን አይነት እንዴትስ አስቻላት? ሰው ልጅ ተቀምጦ የሰው ልጅ ባል ብላ ትዳር ይዛለች ይቺ ሴት ትዳሯን አስቀምጣ እንግዲህ ከእንስሳ ጋር ምን ልታወሩት። ራሱ እኮ እግዚአብሔርን የሚዘገን በቃ ሰው ልጅ ቁጭ ብሎ ከእንስሳ ጋር ምን እኔ እንጃ። በስመ አብ በጣም እኔ እኔ እኔ በእኔ ቦታ ብትሆኑ ስታወሩት በጣም ለማውራት ራሱ በጣም የሚከብድ ነገር ነው። የሰው ጭንቅላት ያለው አስተሳሰብ የሚያስብ ዓይን እጅግር ያለው ሰው በፍጹም እንደዚህ ያደርጋል ብትባሉ ማመን ራሱ ይከብዳል። በጣም የሚዘገን ነገር ነው። ምን አይነት ነውረኛ ከየት እንደመጣች ኢትዮጵያ ውስጥ እንደዚህ አይነት እኔ እንጃ። አሁን ላይ አሁን አሁን ግን የምንሰማው ነገር ፊልም ነው የሆነ ለይታ ብለው ነው ወይስ ምንድን ነው ትላላችሁ? አብዛኛው እየተዟዟረ ያለው ሰውና እንስሳ የሚያደርገው አንዳንድ ነገር የምታዩት፣ ብዙዎች ከውጭ ሀገር ይመጣሉ። የሚያደርጉት ከእንስሳ ጋር ነው። እግዚአብሔር የፈጠረን ሰውና ሰው፣ እንስሳም ከእንስሳ ጋር እንጂ ሰውን ከእንስሳ ጋር እስኩቅ መአርነ ክርስቶስ እና ብቻ እግዚአብሔር ይቅር ይበለን ከምንሰራው ከምናየው ነገር። እግዚአብሔር እንደ ስራችን፣ እንደ ኃጥያታችን፣ እንደ እንትናችን ሳይሆን እንደ እሱ ቸርነት ብቻ እግዚአብሔር ይቅር ይበለን እንጂ የምናየው ነገር በጣም የምንሰማው ነገር አብዛኛው የሚያስጠላ ከኢትዮጵያ ወጣ ያለ እንግዲህ ሴት ስታት ገና ወጣት ናት፣ ገና ልጅ ናት። የሰውን ሕይወት እንደዚህ በዚህ እድሜዋ እንደዚህ ማበላሸት፣ አንደኛ ነገር እንዴትስ ወንድም ሊኖራት ይችላል? አባት አላት ወንድ የተባለ ሁሉ ብቻ እንዴት እንዴት እንዳስቻላት አላቅም ደግሞ፣ ድፍረቷ ድፍረት አይደለም ሙሉ በሙሉ አስገርዤ ነው ብላ ስታወራ ትንሽ እንኳን እፍረት የሚባል ነገር የላት። ኦልሬዲ ልጁ ለመናገር አፍሯል። ቢያንስ ማለት በዚህ እድሜው እንዴት እንደዚህ ያደረገ ምናምን ሊባል ይችላል ብሎ ሊሆንም ይችላል ያፈረው። እኔ ስለዚህ ነገር ብዙም እውቀት ስለሌለኝ አይ ዶን ኖ ግን ይህ ደግሞ የተፈጥሮ እንትናችሁ ስለሆነ ብዙም የሚያሳፍር አይመስለኝም። አይደለም ሶ የዚች የምታሳፍር ሲቺ የማትረባ የሱን ህይወት ያበላሽሽ፣ ደግሞ እዛ ቁማ ደግሞ ደህና ነገር እንደሰራች አሳክሚዋለው። እንደዚህ ህይወቱን አበላሽታ እሷ ልክ ጥሩ ነገር እንደሰራች ይመስል ስታወራ ምንም እፍረት የላትም። እናት ስታይ ልጇን በዚህ አይነት ሁኔታ ልጄ፣ ሰላም ነው ብላ ትዳር ይዟል ብላ በተቀመጠችበት እንትን ልጇ እንደዚህ ሆኖ ስታይ ምንድን ነው የሚሰማት? እንደዚህ በቃ አይደለም የወለደች እናት ይቅር እና ሙሉ እናት የሆኑ ሰዎች ራሱ ሲያዩ በጣም የሚያሳዝን ነገር ነው። ኢትዮጵያ ውስጥ አብዛኛው ብዙ ጊዜ የምታዩት ከእንስሳ ጋር እንደዚህ እንትን ማድረግ ምናምን በጣም በርከትከት ከት እያለ ነው። አብዛኛው እየተዟዟረ ያለው በቲክቶክ የተለያየ እንትን ካያችሁ ምን ባላት፣ ያላያችሁም ልትኖሩ ትችላላችሁ። ያላያችሁም ባታዩ ይሻላል። እኛም ሳናስበው እንደዚህ ስልካችን፣ ሰው ስልኩን አይጠላም። በገዛ ንብረቱ የማትፈልጉትን እንድታዩ የሚያደርጋችሁ የሚያስገድዳችሁ ይሄ ስልክ ነው። እመቤቴን ነው ምላችሁ፣ ስልካችሁ ብዙ ጉድ ያሳያችኋል። ብዙ የማታውቁት ነገር ያሳያችኋል። በቃ ይሄ ነገር እውነት ነው ወይስ ምንድን ነው ብላችሁ ከራሳችሁ ጋር የምትጣሉበት ነገር ይፈጠራል። በቃ የምታዩት ነገር ማመን ለምታዩት ማመን ወይም እንትን ማለት አትችሉም። በፍጹም ይሄ ነገር ውሸት ነው ብላችሁ ነው እንጂ የምታሳምኑት ጭቅላታችሁን፣ እውነት ነው ብላችሁ አተሳምኑ። ምክንያቱም የሰው ልጅ እንደዚህ ያደርጋል ብላችሁ አታስቡ። አንዳንድ ሴቶች በጣም እጅግ በጣም በአረመኔነት የተሞሉ የሰው ማንነታቸውን የረሱ ከሰውነት ወደ እንስሳ የተቀየሩ ብዙዎች አሉ። እና እግዚአብሔር ይቅር ይበለን፣ የሆነት የምታዩት ነገር የውሸት ነው ይበለን። እንጃ ማመን ራሱ የሚከብዳችሁ በጣም ከባድ ነገር ነው። ኢትዮጵያ ውስጥ እንደዚህ መፈጠሩ ራሱ ስታዩ ራሱ በጣም የሚዘገንን ነገር ነው። በተለይ ሴቶች ወንድ ልጅ ቢጨክን የሆነ ወንድ ሴት ልጅ እንዴት እንዴት እንዴት እንዴት እንዴት ቢያስችላት ነው ከሱ ጋር እንኳን ያለመስማማት ቢኖር ጥለው ወጥታ ሌላ ጋር እንትን ማድረግ ትችላለች። መፋታት የሚባል ነገር አለ። ሰው ልጅ ትዳሩ ሁል ጊዜ እድሜ ልኩን እግዚአብሔር ከፈቀደ ነው አይደለ? አብረሹ የምትዘልቂው ካልሆነ ደግሞ ካልተመችሽ መፋታት ሲኖር የሰውን ሕይወት ማበላሸት ምን ይሉታል? አሁን ይቺ ይቺ ዘግምተኛ የሆነች ልጅ ምንድን ነው የምትባለው? አሁን ለዚ ምን አይነት ቅጣት ነው የሚገባት? ምስኪን እኔ በጣም ያሳዘነች ነገር እናትየዋ ወንድምየው ወንድምየው ሞር እያወቀ ምክንያቱም ምንድን ነው ወንድምየው እሷ ያለችው እንግዲህ ሚስት የተባለችው አስገርዥው ነው ስላለችው ወንድምየው እናቱ እንዳታቅ የተቻለውን አቅም እያደረገ ነበር። ከዛ በመሀል እንግዲህ እቺ ደደብ ስልክ አንድ ቤት ነው መሰለኝ የሚኖሩት። እንግዲህ ስልክ ስታወራ ስትሰማው ነው እንግዲህ ሲሰማ ከዶክተር ጋር ስታወራ ቁስሉ እንዳይደርቅ አሞት በቃ እንደዚሁ እንዲቀር የሚያደርግ መድኃኒት እንደሰጡት እና ከሱ ጋር ስታወራ የሰማችው ነገር። ይሄን ሲሰማ እንግዲህ ለሚኪ ጉዳይ ይዞ ሄዶ ከሚኪ ጋር እንዲያፋጥጥ ልጅቷ ደግሞ እውነቱን እንድትናገር ያደረገ አሁን ላይ እፍረት እኳን የሌላት ክብረ ቢስ ስታወራ እኳን ምንም አይነት እፍረት የሌላት ሴት ልጅ ይሄን ያክል ስትረክስ እና ስትዋረድ ማየት ይከብዳል። የእውነት በጣም እጅግ በጣም ወራዳና የሰው ቅጥ የሌላት የልጁን ህይወት ገና በዚህ እድሜው ህይወቱን ያበላሸችበት የሷ ቅጣት የሷ ብር ብር ያለው ሰው ጭንቅላቱ ይደፈናል። እንዲህ ወገን ብር ልስጥ ትላለች። በቃ ብር አላት መሰለኝ። ብር ብር ብር ትላለች። አካላቷ ብር ይበል። የእሱን ህይወት በብር ትገዛዋለች። የእናቱን ህመም በብር ትገዛለች። እንደዚህ ነገር ከፈለገች ደግሞ ጎዳና ላይ ወጥታ ማታ ማታ እንትን አትልም እንዴ? የእሱን ህይወት ከምታበላሽበት ጥላው ሄዳ ሌላ ወንድ ማምጣት እኮ ትችላለች። ምን አይነት አረመኔ ናት? እንዴት እንዴት አይነት ልብ ቢኖራት ነው ይቺ ሴት አሁን እንዴት ድፍረቷን። እስኪ ዝም ብላችሁ ስታየው፣ ምንም እኮ ደግሞ አታፍርም። ደግሞ ስታወራ ራሱ እዚህ እናቱ እንኳን መጥታ እፍረት የሚባል ነገር የላትም። ልክ ጥሩ ስራ እንደሰራች በቃ የሆነ ጀዝባ ነገር ናት። እመቤቴ እኔ በጣም ነው ያናደደችኝ። ልጁን አላቀውም እሷንም አላቃትም፣ ግን ከሰራችው ስራ ስታዩ የሆነ አጠገቧ ብትሆኑ መቼም ዝም አትሏት። እኔ ሚኪ ራሱ እንዴት እንዳስቻለው አላቅም። የሆነት በጣም ከጭንቅላት በላይ እንትን የምታስብል ሴት ናት። አረ፣ እግዚአብሔር ልቦና ይስጠን። እስከ መቼ ድረስ ነው እንደዚህ እየተባላን እንደዚህ የምንኖረው የምንቀጥለው? የሰው ሕይወት እንደዚህ ሲረክስ ማየት። ሰው ልጅ ገንዘብ ገንዘብ ሲያሳድድ ሕይወት እንደ እንትን እንደ ሻማ እየቀለጠች ፈጣሪ ሙሉ አካል አድርጎ የሰጠውን እንግዲህ በሰው ልጅ አካለ ጎደሎ ስታደርገው ምንድን ነው ለዚች ልጅ መፍትሄዋ ምንድን ነው ለዚህ ልጅ ማነውስ ለዚች ልጅ ለዚህ ልጅ አለው የሚለው ከፈጣሪ ውጭ ማንም የምትናገሩት ሰው እኳን የለም የእውነት ችግራችሁን የምትናግሩት እኳን ሰው ሰሚ የለም ኢትዮጵያ ውስጥ ሁሉም በራሱ ዓለም የሚንቀሳቀስ ሰው ነው ያለው፣ ከፈጣሪ በስተቀር። አረ ልቦና ይስጣችሁ። እግዚአብሔር እግዚአብሔር ልቦና ይስጣችሁ። በሙሉ ጭንቅላታችሁ የተደፈነ አእምሯችሁ የማይሰራ ሴትም ሆነ በቃ የሰው ልጅ ስቃይ የሚያስደስታችሁ በሙሉ እግዚአብሔር ልቦና አይስጣችሁ። እኔ ሌላ ምንም ቃል ራሱ የለኝም። ልብ ያታችኋል። ገንዘብ ብቻ ልባችሁን የደፈናችሁ ሰዎች ለእናንተ ልቦን አይስጣችሁ። ሌላ ምንም ማለት አልችልም። ከባድ ነው በጣም። ስንቱን እናያለን እኛም ፈርዶብን። የእውነት ፈርዶ ምን ስንቱን ጉድ እናያለን። አቤቱ፣ ላታስችል አትሰጥ ላያስችል አይሰጥ። ለማንኛውም የምወዳችሁ የማከብራችሁ ውድ ተመልካቾች የዛሬው ቪዲዮን ይመስል ነበረ። ከተመቻችሁ ላይክ ሼር እያደረጋችሁ አበረታቱን። በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ስትገቡ በቅንነት ላይክ እያደረጋችሁ ጀምሩ። ሰላም ፍቅር ተመኘሁላችሁ። እስከ ሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።